መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም። መጽሐፍ ቅዱስ የተጻፈው በእግዚአብሔር እውቀት አይደለም፣ በእግዚአብሔር ችሎታ አይደለም። እና በማን ነው? በአንተ እውቀት ነው፣ በሰውኛ ነው የተጻፈው። የእግዚአብሔር ስንፋስ አይደለም፣ በመንፈስ ቅዱስ በመመራት አይደለም መጽሐፍ ቅዱስ የተጻፈው። ይሄ አሁን ለክርስቲያን ትንሽ እውቀት አይደለም። ኦርቶዶክሳውያን ሽንጣቸው ገትረው የሚከራከሩለት ማርያም ዘላለማዊ ድንግልና ከመሆን ሜን ዘላለማዊ ድንግልና ብሎ ነገር የለም። ወገኖች ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ፀገነት ነኝ። የሰሞኑ የወንጌል ትኩሳት ቀጥሏል። አንዴ ከተነሳ እኮ የክርስቶስ ወንጌል አንዴ ከተነሳ የእውነት ወንጌል ነው እና እውነት ተሸፍና አትቀርም። አሁን እውነት እየተገለጠች ነው ያለችው እና ዛሬም በዚሁ ሀሳብ ላይ ነው የምናገረው። እግዚአብሔር ይረዳኛል። ኢነፍ ኢዚ ነፍ ብሏል እግዚአብሔር ኢነፍ ኢዚ ነፍ ለሁሉም መጠን አለውና የትውልድ ነገር የተረት ተረት ነገር ጽዋው ሞላ። አሁን ጽዋው ሞላ። ስለዚህ ከዚህ በኋላ የሚመጣው የሚገለጠው ነገር የክርስቶስ የእውነት ወንጌል ነው። እየበራ ያለው እውነት ሲበራ፣ ደግሞ ወንጌል ሲበራ፣ ብርሃን ሲበራ ሚሸሸው ማን ነው? ዲያብሎስ ነው። ሚሸሸው ማን ነው? ጨለማ ነው። የእግዚአብሔር ቃል ሲናገር ጨለማ በብርሃን ዘንድ ብርሃን ካለ ጨለማ የለም፣ ጨለማ የለም። ስለዚህ አሁን ምንጫጫው ያለው የጨለማው ዓለም። የሆነ ነገር መሰረቱ ተናግቶበታል፣ ተንገጫግጯል እና አሁን የጨለማው ዓለም ያንን ነገር የለመዱትን የከረሙበትን ይዘው የመጡትን ይህንን ከእግዚአብሔር ቃል ውጪ ከክርስቶስ እውነት ውጪ ያለውን ነገር ለማስቀጠል እንዳይፈርስ ለማድረግ ከወዲያ ከወዲህ እየተንገዳገዱ የሚቻላቸውን ነገር ሁሉ እያደረጉ ነው። ግን ያልገባቸው ነገር አሸናፊው አንድ እና አንድ ሁለት የክርስቶስ ኢየሱስ ወንጌል እውነት ብቻ ነው የሚያሸንፈው። የፈለገ ጠላት ቢሯሯጥ የፈለገ ቢደቅም የእግዚአብሔር ኃይል ሁል ጊዜ አሸናፊ ነው። እውነት ሁል ጊዜ አሸናፊ ነው። በውሸት ተደብቆ ለዘመናት መኖር ይቻላል፣ ለተወሰነ ጊዜ መኖር ይቻላል። እውነት ግን አሸናፊ ነው። ዛሬ የምናገረው መልእክት ከዚሁ ከሰሞኑ የወንጌል ትኩሳት ጋር የተያያዘ እኔና እናንተ ካየነው ከሰማነው ተቃጠልን ተቃጠልን ነው አሁን ተቃጥለናል፣ በቃ ምክንያቱም ይሄ ትውልድ የት ጋር እንዳለ የክርስቶስ እውነት የት ጋር እንዳለ ምን ያህል የክርስቶስ እውነት ተሸፍኖ እንዳለ አሁን እየተገለጠ ነው። ስለዚህ ከዚህ በኋላ ወደኋላ መመለስ አይቻልም። አፍረተ ስጋ ነው የተገለጠው፣ የኦርቶዶክስ ቤተ ክርስቲያን አፍረተ ስጋ አሁን የሰው ልጅ መቼም ሱሪ ለብሶ ልብስ ለብሶ ሲሄድ ያ ሱሪ ድንገት የወለቀለት ያ ቀሚስ ድንገት የወለቀለት ምንድን ነው የምታዩት? እኔና እናንተ አፍረተ ስጋ የምንለውን ነገር አፍረተ ስጋ ሰው ሲያይ ብላችሁ ምደነግጡብት አይነት ነገር አሁን የኦርቶዶክስ ቤተክርስቲያን የእንትኗ የእምነት ስርዓቷ የተደፈነው ነገር ሲገለጥ አፍረተ ስጋ ነው የተገለጠው። አሁንም በዚሁ ከቀጠሉ በዚሁ ከቀጠሉ እርግጠኛ ነኝ እኔ የክርስቶስ ወንጌል አሸንፎ እግዚአብሔር ለንስሐ ጊዜ እየሰጣቸው ነው። የክርስቶስ ወንጌል ግን ማሸንፎ አይቀርም። ግን አሁን መውጣት አለበት ጉዱ። መውጣት አለበት ጉዱ ወጥቶ ትውልድ አውቆት የኢየሱስ ክርስቶስን ድምፅ ሲሰማ የሚደነግጥ የሚሳደብ፣ የሚበሳጭ የሚያንጓጥጥ ትውልድ ነው፣ ኦርቶዶክስ ያፈራቸው። ከዋናው ጋር ነው የተጣሉት፣ ከዋናው ጋር ነው ድርድራቸው። ስለዚህ ይሄ ደግሞ በፍጹም የሚያስኬድ ነገር አይደለም። በቃ እስከ ዛሬ እግዚአብሔር እስከ ዛሬ ጠብቋል። ከዚህ በኋላ በዛ በነበሯ አካሄድ መቀጠል አይቻልም። ዋናው የክርስትና መሰረት ክርስቶስ ሆኖ ሳለ እዛ ቤት ግን የሚከበረው ነገር አሁን ልደታ ይባላል። ገና ወሩን ሲጀምሩ ልደታ ብለው ነው የጀመሩት። ልደታ ኢየሱስ ክርስቶስ አይደለም። ከዛ በኋላ ደግሞ ባታ ይላሉ። በሶስተኛው ቀን እኔ ምኑ ምን እንደሆነ አጠይቁኝ። እኔ ባታ ይባላል። ከዛ በኋላ ኪዳነ ምህረት ይባላል። ከዛ በኋላ አርሴማ ይባላል። ከዛ በኋላ ምን ትስኩኬለሽ ይባላል። በሙሉ ወሩን በሙሉ ለማርያም ነው የተሰጠው። ይሄ ግልጽና አንድና አንድ ሁለት ነው። ማርያምን ጣዖት አድርገዋታል። በቃ ጣዖት ማለት ነው። አሁን ይሄ የልደታ ልደታ ደግሞ ደንበኛ የጥንቆላ የጣዖት ነው። ልደታ ማለት ታቃላችሁላችሁ። ኢትዮጵያ ውስጥ ሆኖ መቼም ልደታን በተለይ በኦርቶዶክስ ቤተክርስቲያን ተከታይ የሆነ ሰው እኔ ቤተሰቦቼ ልደታን እንዴት እንደምናከብር በጣም አስታውሳለሁ። ንፍሮ ይቀቀላል፣ የሆነ በግ ይታረዳል፣ ይጠበሳል፣ የሆነ ነገር ወደ ጥግ ይወረወራል ለልደታ ተብሎ ታቁታላችሁ። ጣኑ ይጨሳል፣ ሳሩ ይጎዘጎዛል። ይሄ ነው ልደታ። ልደታ የጣዖት አምልኮ ነው። ወንጌልን የሚቃወም ትውልድ ተነስቷል በግልጽ የክርስቶስ ጠል የሆነ ትውልድ ተነስቷል። አሁን በአደባባይ ሆኗል። በአደባባይ በጣም የሚያሳዝነው ነገር ነገሩ የተበላሸው ከአናት ነው። ዋናው ከላይ ከተበላሸ በጣም አስቸጋሪ ነው። አሁን ከላይ ያሉት ጳጳሶቶቹ ፓትርያርኮቹ ለሁለት ተከፍለዋል። ምንድን ነው የተከፈሉት? የክርስቶስ እውነት የገባቸው አሉ። ይሄ ደግሞ የማርያም ማርያሙ እንዳይቀር ተጨናንቀዋል። በቃ ለምን እንዳሉት ስፖንሰራቸው ነው መብያቸው ነው። ህዝቡን የገዙበት የያዙበት ስርዓት ስለሆነ እነሱ የፈጠሩት ይህን ነገር ማፍረስ ቀላል ነገር አይደለም፣ ግን በክርስቶስ ኢየሱስ ብርሃን ውሸት መገለጡ አይቀርም። አሁን ፓትርያርኩ ትልቁ ዋናው ማለት ነው። መቼም በሰውኛም በእግዚአብሔርም ዘንድ ይህንን ፖዚሽን አለማክበር አይቻልም፣ መዘርጠጥ አይቻልም። እነሱ እንዳረጉት እኛን እውነተኛ የተናገሩትን ጳጳስ በሰደቡበት መንገድ እኛ አባቴ ምሏቸውን በስነ ስርዓት የተሾሙትን ጳጳስ ያዋረዱበት የሰደቡትበት መንገድ መድገም እንኳን ያስቸግራል። መድገም ነው መላቸው። ግን ፓትርያርኩ ዋናው ትልቁ ደግሞ ገጭ ብለው በቀደም ለታ መቤታችን ቅድስት ድንግል ማርያም ከልጇ ጋር አማላጅናት አሉ። ይህንን ዋናው ካለ ከስር ካለው ምን ትጠብቃላችሁ? መዳኛዋ ግን ልጇ መዳኛዋ ነው መድኃኒቴ ብለዋለችና አሁን ይህንን የሌለ ስልጣን ለማርያም ሰጥቶ ልጇን ማሳነስ፣ ወይ ደግሞ ከልጇ እኩል ማስተካከል። አሁንማ ማሳነስም አይደለም እኮ ማስተካከል ለት ማስተካከልም አይደለም ማስበለጥ ነው የተያዘው። ማስበለጥ ነው የተያዘው። ስለዚህ በአጠቃላይ ለኦርቶዶክሶች ለፓትርያርኩ አንዱን ምረጡ። ሁለት ወዶ አይሆንም። አንድ አዳኝ ነው ያለው። አንድ አማላጅ ነው ያለው። ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ለማዳን፣ ለማማለድ፣ እኛን ከእግዚአብሔር ጋር ለማገናኘት አብ አባት የላከው ሰው ሆኖ የተገለጠው በምድር ላይ በመስቀል ላይ የተንጠለጠለው እሱ ብቻ ነው። የሚያስጨበጭቡት ራሱ ጭብጨባው ለማርያም ሲሆን ቻ ቻ ቻ፣ እልልታው ለማርያም ሲሆን እልልልል። እኔ ልነግራቸዋል አልታቁታላቸው። የኢየሱስ ሲሆን መጀመሪያ ኢየሱስ ሲባል የኦርቶዶክስ ህዝብ ኢየሱስ ሲባል ይደነግጣል። ሁለተኛ ኢየሱስ ሲባል መንፈሱ አይነቃቃል፣ አይበረጣም፣ አይገርማቸው። በተቃራኒው እኮ ነው ማርያም ሲባል ምዬ ምዬ ይላል። ኢየሱስ ሲባል ምንም አይሰማውም። ጭራሽ ይቆጣል፣ ይናደዳል። ይህን እንደዚህ አይነት ትውልድ ነው ያፈራ ነው። አሁን ሰሞኑን የተመለሰ ሰው አለ፣ ሰምታችሁ ሊሆን ይችላል። ደምረውም ይባል፣ እኔ ደምረው አልለውም፣ ቀንሰው እለዋለሁ። በጣም ቀንሷል፣ እንዲህ ወደ በዜሮ መባዛት ማለት ነው። ከክርስቶስ ወደ እዛኛው ቤት አይከሄድም። እዛኛው ቤት መሄድ ማለት የሃይማኖቱ ፖለቲካ ማድመቅ ማለት ነው። ውሸት ነው፣ ውሸት ነው። ይህንን ያደረገ ሰው መጀመሪያውኑ በትክክል አልዳነም። መጀመሪያውኑም የክርስቶስ ዕውቀት አልገባውም ፍቅሩ አልገባውም። ይሄ ነው የኔ ምክንያት እና እዛ አደባባይ ላይ ከተጠመቅ በኋላ እንደዚህ ብለህ ቁሽም ብለህ ቁጭ ብለህ እዛ የአውደ ምሕረት የምትሉት ነገር ላይ ውሸት ትልቅ ውሸት ተዋሸ። ፓስተርም አልነበርክም። ከሙሉ ወንጌል ቤተ ክርስቲያን በደብዳቤ ነው ከእንግዲህ በኋላ የኛ አይደለም ተብሎ በጨዋነት ያሰናበቱ ይኸው ሰምተና ደብዳቤውንም ለምን እንደተሸኘ ለምን ዛና እዚህ ስትረግጥ ስግደት ሄደህ ስትሰግድ፣ ኦ ማይ ገድነስ! አንተ ስቅለት ሄደህ ስትሰግድ ነው። እንዴት ነው የወንጌል አማኝ እዛ ሄዶ ስቅለት ስግደት የሚሰግደው? እዛ ላይ ታይተ የወንጌል አማኝ ገና አልዳንም ተብሎን እና አሁን መድረክ ላይ ወጣ፣ ነጭ አለበሱ፣ እልል በሉ፣ ይመለሳሉ የጠፉት በጎች። አሁን ኦርቶዶክስ ሙሉውን ጠፍታ፣ አንዱ አይደለም የጠፋው ዘጠና ዘጠኙን የጠፋው የኦርቶዶክስ በሙሉ ጠፍቶ እግዚአብሔር በኃይሉ በስልጣኑ በወንጌል እሳት ሊመልሰው ስራ ላይ ባለበት ሰዓት፣ በዚህ ሰዓት ከጠፉት ጋር ተቀላቀልክ እንጂ ምኑን ሆነ የጠፋው በግ ተገኘ ተባልክ በውሸት ጆሮ እየሰማ ሀያ አመት ሙሉ ፓስተር የነበረ ተብሎ እነዛስ፣ ያጠመቁ እነዛስ፣ ያን የሚናገሩት እውነት የእግዚአብሔር ሰዎች ናቸው። ያን ያህል ውሸት ያስፈልጋል? በጣም አዝኛለሁ እኔ በዛ። ስለዚህ ወንድም ዓለም እኔ ለአንተ ያለ ምክር እንደ እህት እንደ እግዚአብሔር ሴት ከእግዚአብሔር ጋር ተነጋገር አሁን። ከክርስቶስ ጉያ የምንወጣበት ዘመን አይደለም አይደለም። ዘመኑ ወደ ክርስቶስ የሚያጣብቅ ነው። ከክርስቶስ ጉያ የምንወጣበት ዘመን አይደለም። እግዚአብሔር እንደውም በስራ ላይ ነው። ሰሞኑን ታይታችኋል አደለ? ዋና ዋናዎቹን፣ አለቃ አለቃዎቹን እነ ዮኒ ማኛን። ዮኒ ማኛ እግዚአብሔር የተባረከ ይሁን። ዋናውን ከላይ አነሳ፣ የዓለምኞቹን አለቃ ብድግ አርገና በፍቅሩ የሚገዛው የኔ ጌታ አንበረቀከው አንበረከከው። ብዙ ነገር ምንም ነገር አንበረክክም። የክርስቶስ ፍቅር ግን ያንበረከካል። እኔ አሁን ለኔ ለዮኒ ማኛ ሁላችን እየጸለይን ወንጌላ ማኞች ለምን የበራበት የበራለት ብርሃን እንዳይጨልብ በጣም የሚያሳዝነው ግን በዮኒ ማኛ ክርስቶስን ተከተልኩ ከስድብ ነፃ ወጣው ሰሞን ያካቺው የአገሬን ጉድ ሰሞን የኦርቶዶክስን ጉድ በክርስቶስ ወንጌል በእኚህ በጳጳሱ የተነሳ ብዙ ሰው ነው ወደ ክርስቶስ የመጣው። ለምን እውነት ሲገፋ አይተው ለምን ብርሃን በርቶላቸው በዓለምም እኮ እናንተ የሆነ ፍርድ ሲዛባ አትናደዱ። አውጉዙልን አስወጡልን ንሏሉ። ደግሞ እነዚህ እና ዮኒ ማኛውን በጣም እንደምታውቁት ተሳዳቢ ነው፣ ያቋልሱን ተናግሯል። በብዙ ነገር የማይጠልቅበት ጉዳይ የለም። የሚተማመነው ደግሞ በስጋው ነው፣ በዚህ በዓለምኛው ነው፣ በስጋዊ መንፈስ ነው። ያስ ዋናውን አለቃ ጌታ ኢየሱስ በፍቅሩ ሲያንበረከት ጠላት ተንጫጫ። ዋና ተሳዳቢ አሁን ኦርቶዶክስ ማንን ዮኒ ማኛ አሎ፣ አመለጠ ዮኒ ማኝ አመለጠ፣ ከጨለማ አመለጠ፣ ከስድም አመለጠ። ከአለም አሰራር አምልጡ፣ ተከተሉት አምልጡ። እግዚአብሔር ዋናውን ሲያስነሳ ትሳደባላቸው። ጂጂ ክያ የምትባል ደግሞ ነበረች በሴትነት በጣም የሚዘገን ነኝ ጂጂ ክያ፣ እሷም ጌታ አገኛት። ቀንደኞቹን ጌታ እየማረቀ ነው፣ ቀንደኞቹን። አሁን ደግሞ ሌላ የምትሳደብ ሴት አለች ጳጳሱን በጣም ያዋረደች ሴት በጣም ለመናገር እንኳን ይከብዳል። እነሱ የሚናገሩትን ነገር እኛ እንደ ወንጌል አማኝ ለመናገር ይከብዳል። ለምን ክርስቶስ ኢየሱስ አንደበታችንን በታችንን አጥርቶታል። ክርስቶስ ኢየሱስ እኛን አጥቦን አሁን አደለም መስማት እንኳን ይከብደናል። እንኳን ልንናገር እንኳን ልንደግመው መስማት ይከብዳል። ብላችሁ ትደነግጣላችሁ። ስለዚህ እግዚአብሔር አሁን ዋና ዋናዎቹን እየለቀመ ከፊት እያሰለፈ ነው። በፍቅሩ አሁን በዮኒ ማኛ የጀመረው ታዩታላችሁ። ይሄ ተሳዳቢ ሁሉ ይሄ ጨለማ የሚገዛው ሁሉ በዲያብሎስ ሥርዓት ውስጥ ያለ ሁሉ ነፃ ይወጣል፣ ይፈታል ይፈታል። እኛ ደግሞ የወንጌል አማኞች በጣም ደስ የሚላችሁ ነገር ቅፍ ቅፍ እያደረግን ነው። ከዚህ ከበራለት እውነት እንዳይወጣ በጓዳ እየጸለይንለት ነው። እናንተ አዲስ ለዳናችሁ ሰዎች ያለኝ ቃል ሁለተኛ ቆሮንጦስ ምዕራፍ አምስት አስራ ሰባት ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ ሁሉም አዲስ ሆኗል ይላል። ይሁን ማኛ አዲስ ፍጥረት ነው ዲጂክ ያዲስ ፍጥረት ነው። ክርስቶስን ሰው ካገኘ አዲስ ፍጥረት ነው። ጠላት ሊከስ ይችላል ነበርክ ነበርሽ እያለ፣ ያ የእኛ ጉዳይ አይደለም። እግዚአብሔር ኃጢአታችንን ደምስሶ ታጥበን እንደገና ተወልደናል። ከዛ ውጪ እውነት የለም። ዳግም በመወለድ ነው ክርስቶስን ማግኘት የሚቻሉ ዳግም መወለድ አለበት። ኒቆዲሞስ የተናገረውን እኔ እንደ ኦርቶዶክሶች ወንጌል የሚባል ነገር አታነቡ ኒቆዲሞስ፣ ኒቆዲሞስ ሆናችሁ ሽልክ ብላችሁ በጨለማ ሽልክ ብላችሁ ከጌታ ጋር ቁጭ ብትሉ እኮ እግዚአብሔር አዲስ ነገር ይገልጥላችኋል፣ እውነቱን ይነግራችኋል እንደ ኒቆዲሞስ። ስለዚህ ብዙዎቹን ክርስቶስ እያሸነፋቸው ነው ያለው። ብዙዎቹ ያስመልጣሉ። በጣም የሚገርመው ነገር የሚለወጠው የሚቀየረው ወደ ቅድስናና ወደ ጽድቅ የሚመራው መንፈስ ማን ነው ካላችሁኝ የኢየሱስ ክርስቶስ መንፈስ ብቻ። አሁን በቃ ይሄ ነው መልእክቱ ይሄ ነው። በጣም ደስ ብሎናል እኛ ለምን ሰው ከጨለማው ወደ ብርሃን ሲመጣ እንዴት ነው ማትደሰቱት? ለእናንተ ደግሞ እነዚህን እናቶች ለምታሰቃዩ፣ ምን ያህል እንደምታንገላቷቸው፣ ሐዋርያ ሥራ ምዕራፍ 4 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። በነፃ ይዳኑ። ትውልዱን አታሰቃዩ። የስጋም የነፍስም ፈውስ ያለው በክርስቶስ ኢየሱስ በማመን ብቻ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ ኩነኔ የለም። ይሄንን ነው ማለት የምፈልገው። ብቸኛው አዳኝ ኢየሱስ ክርስቶስ እንደሆነ ንገሩት። ስሙን ጠርተው ይዳኑ። በየገደሉ በየጸበሉ አታንከራቷቸው። ፕሊስ። መዳን በእምነት ብቻ ነው፣ በማመን ነው። ከዳንን በኋላ ደግሞ እምነታችንን በስራ እንገልጻለን። የኦርቶዶክስ ግን ተገላቢጦች፣ በቤተ ክርስቲያን በማሰራት ድንጋይ በመሸከም ጉርጓቶች በመግባት በመስጠት መዳን ያለ ይመስላቸዋል። ይሄ በጣም የተዛባ የተዛባ ነገር ነው። አሁን ከዚህ ቀጥሎ ማነሳው ሀሳብ በጣም ትውልድን ግራ ያጋባ ከመጽሐፍ ቅዱስ ውጭ የተጻፈ ትልቅ ሀሳብ ነው የማነሳው። ምን ብትሉኝ ኦርቶዶክሳውያን ሽንጣቸው ገትረው የሚከራከሩለት ማርያም ዘላለማዊ ድንግልና ከመሆን ሜን ዘላለማዊ ድንግልና ብሎ ነገር የለም፣ የለም። ለምን በቃሉ ሞግታለሁ። ወንድም አለ አንዱም በዚህ ነገር ላይ ሲከራከር የነበረው ልደተ ቃል የሚባለው ከየኒማኛ ጋር በሉቃስ ወንጌል አንድ ሀያ ሰባት ላይ ከዳዊት ወገን የሆነው ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘድ የደላቀ ተላከ የድንግሊቱ ስም ማርያም ነበር ይላል። ያንን መልካም ሰው የማርያምን እጮኛ የታደረሳችሁ ታሪኩን የዮሴፍ ታሪክ የገባ ዮሴፍ እኮ ማርያም ለዮሴፍ ታጭታ ነበር። አይደል እንዴ፣ ወንድ ስለማላቅ ያለችው እኮ ገና ሴክስ አልጀመርኩም ማለቷ ነው። ድንግል ላይ ማለቷ ነው። ከጋብቻ በፊት ስለሆነ ያ ጥያቄ የመጣው ግብረ ስጋ ግንኙነት ስላልጀመረች እና፣ እኔ በየትኛው ቋንቋ ልናገረው እናንተ? ዮሴፍ ይኸው በግልጽ ይላል። ባይቀመጥልን ኖሮ ዮሴፍ ታሪክ ልትዋሹት ትችላላችሁ። እንደው በእግዚአብሔር ስሙልኝ፣ ለዮሴፍ የታጨች ሴት መልአኩ መጣና ታረግዣለሽ፣ ይላት ትጸንሻለሽ፣ ይላት ወንድ እንዴት ወንድ ሳላቅ እንዴት ይሆን ያለች እኮ ገና ሴክስ አልጀመርኩም ማለት ሆን ገና አላገባሁም ማለት ሆን ገና ከወንድ ጋር አልተኛሁም ማለት ሆን። ማርያም ዘላለም እንዳይ ድንግልና ድንግልና ብትፈልግ ኖሮ እጮኛ የሚለው የሚለው ሐሳብ እዚህ ውስጥ ባልመጣ ነበር። መጀመሪያ ደረጃ እኮ ማርያም ይዛ ተንከራታለች፣ ልጁን ይዛ ተንከራታለች ምናምን ስትሉ እኮ የዮሴፍን ታሪክ ልጭ አድርጋችሁ አውጥታችኋል። መላኩ እኮ የተገለጠው ለዮሴፍ ነው። ምን ብሎ ተገለጠ? እጮኛ ማርያም ያረገዘችው የጸነሰችው ከመንፈስ ቅዱስ ነውና አትተዋት። መልካሙ ዮሴፍ በስውር ሊተዋት አሰበን ያል እግዚአብሔር ኮሚኒኬት የሚያደርግ የነበረው የሚነጋገር የነበረው ከማርያም ጋር አልነበረም ተጸነሰች። ወዲያ ማቴዎስ አንድ 25 ላይ መቼም ማርያም ድንግልናት የዘላለማዊ ድንግልና አርካ አላችሁ ከመጽሐፍ ቅዱስ ጋር በግልጽ ትጣላላችሁ፣ ወይ ደግሞ ይህንን የዮሴፍን ሐሳብ የማርያምን ዮሴፍ እጮኛ መሆኗ ቀዳቸው አውጥታችሁታል ማለት ነው ገንጥላቸው አውጥታችሁ ካልሆነ በስተቀር ማርያም የታጨች ነበረች። ማርያም ኢየሱስ ክርስቶስን ይዛ ስትንከራተር አብሯት ዮሴፍ ነበረ። በማርቆስ 6:3 ላይ ጌታ ኢየሱስ በምኩራብ ሲያስተምር የሚያውቁት ጎረቤቶቹ ባስተምሮቱ ተገርመው እንዲህ አሉ ስሙ መጽሐፍ ቅዱስ ነው የሚለው። ምን አሉ? ይህስ የጸራቢው የማርያም ልጅ የያዕቆብን የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? እና ከየት መጣ ይሄ? ማርያም አምስት ሲሆን ስድስት ሲሁን ወልዳለች ከኢየሱስ በኋላ። ይሄ የመጽሐፍ ቅዱስ እውነት ነው። የመጨረሻ ቃል ያለ ምንድን ነው? በዮሐንስ ስድስት ስልሳ ስምንት ላይ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም የሕይወት ቃል አለህ አለ። ከኢየሱስ ጋር መሆን የዘላለም የህይወት ቃል ነው። አንዴ ከኢየሱስ ጋር መንገድ የጀመረ ሰው ወደ ግራ ወደ ቀኝ ማየት አይችልም። ለምን? ከክርስቶስ ኢየሱስ የበለጠ ፍቅር ስለሌለ፣ ከክርስቶስ ኢየሱስ የበለጠ እረኛ አባት አዳኝ ስለሌለ፣ ብቸኛው እሱ ስለሆነ፣ አባት ስለሆነ፣ መሪ ስለሆነ፣ ፈጣሪ ስለሆነ። ስለዚህ አሁንም እናንተ በኦርቶዶክስ ቤት ውስጥ በጨለማ በግዞት ታስራችሁ ያላችሁ እባካችሁ ወንጌልን አንብቡት፣ መጽሐፍ ቅዱስን አንብቡት፣ ያበራላችኋል።